ናታን ግን የዳጣ አመጣጧም ሆነ ሁሉም ነገር ግልጽነቷ በጣም ስለተመቸውም፣ ቢ ደግሞ ናታንን በጣም ስለምታፈቅረውና ከሱ ጋር መሆን ስለምትፈልግ ለዳጣ ይሄንን አስተሳሰብ ኤቢ መኖሩ ውሃ ደግሞ ዳጣ በጣም ተመችታታለች። በጣም ደስ ትላለች፣ ምስኪን ና ጣፋጭ ነች እያለች ነው። በጣም ደግሞ ውሃን በጣም ወዳታለች። ከቤት ውስጥ የዳጣ ቤት ውስጥ ትሆን የማይፈልጉ ሰዎች እናትየው ና አቢጌል ብቻ ናቸው። ባትየውም ቢሆን በድብቅም ቢሆን በድብቅም ቢሆን እንድትቀመጥና እዚህ ነገሮች ሁሉ እስከሚረጋገጡና የእሱ መሆኗ እስከሚረጋገጥ ድረስ ዲ ኤን ኤም ሆነ ብቻ በሆነ መንገድ የእሱ ልጅ እንደሆነች እርግጠኛ እስከሚሆን ድረስ እዛ እንድትቀምጥ አድርጓታል። ምክንያቱም ውስጡ ነግሮታል፣ ልጁ እንደሆነች የተፈጠረው ነገር በጠቅላላ ያኔ ስትጣል ና ጎዳና ላይ ስትጣል የነበሩት ነገሮች በሙሉ የእሱ ልጅ እንደሆነች የሚያመላክት እንደሆነ አምኗል። እንጂ ልጄ ከሆንሽ በጣም ደስተኛ ነኝ። ምንም ቅር የሚለኝ ነገር ነገር የለም። ምክንያቱም ነገር በመፈጠሩ ወንድሜ ልጄን ስትወለድ ትዳሬንና ወይም ቤተሰቤን ለማዳን ብሎ ወስዶ ከጣላት በኋላም እንቅልፋ ጥቻለው ሰላሜን ስለ አመታት ሰላሜን ሲነሳኝ የነበረ ጉዳይ ስለሆነ እንጂ በመምጣትሽ ምንም አይከፋኝም ካላት በኋላ ወደ ቤት በሚስጥር አምጥቷታል። ወደ ቤት በሚስጥር ሲያመጣትም ግን አባቴ ወይም ደግሞ አባት ልጅና አባት መሆናቸውን ማንም እንዳያቅ አድርጎ ስለሆነ ያመጣትም ጣሁን ቤት ውስጥ እንደ ሌላ ሰው ወይም ደግሞ እንደ ባዳ ሆና ነው የመጣችው። አቢጌል ናታንን በጣም ስለምታፈቅረውና ና ስለምትወደው ከሱ ጋር ብዙ ነገር ማሳለፍ ትፈልጋለች፣ ማውራት ትፈልጋለች፣ ልትነካው ትፈልጋለች፣ ልትስመው ሌላም ሌላም ነገር ከሱጋ ጋር ማድረግ ትፈልጋለች። እሱ ግን በፍጹም ከእሷ ጋር እንደዚህ ማድረግ አይፈልግም። ምክንያቱም ባህሪዋንም ሆነ ሁሉ ለምታደረገው ነገር በጠቅላላ ያስጠላዋል። ተንኮሏ፣ ሁሉም ነገር ስለሚያስጠላው ከሷጋ ጋር መሆን ስለማይፈልግ አሁን ደግሞ ከዳጣ ጋር በጣም የተቀራረቡና በቃው ምችት ስላለች ከእሷ ጋር እሱን ስታይ እሷ በጣም እናድዳለች። ምክንያቱም ለዳጣ በቃ ጥላቻ እያደረባት ነው ያለው። ስለዚህ በማንኛውም አጋጣሚ ዳጣን መጉዳት ስለምትፈልግ ቤት ውስጥ ያልሆነ ነገር እያደረገች ዳጣንች ያደረገች እያለች ስህተት እንድትሰራ ና ከዚህ ቤት እንድትባረር ለማድረግ እየሞከረች ነው ያለችውም። ከዚህ በፊት የናታን መጽሐፍ ቅደጅ ትሬንድ ነው በጣም ታዋቂ ትሆን ያለች ቲክቶክ ላይ ለቅሻለሁ ብላ ካስቀደደች ከሰዓት በኋላ ቪዲዮም ቀርጻ ለናታን አሳይታ እሷ ነች እንደዚህ ያደረገችው ብላ በእሷ ለማሳበብ ብትሞክርም ዳጣ ግን እንቅጩንና እውነቱን ለናታን ስለነገረችው አርታም የአቢጌልን ተንኮልና ሸር ስለሚያቅ ዳት ከአቢጌል ይርቅ ዳጣ ናም ነው ታንድ ትጠይቀውና መጽሐፎች ደግሞ እንደማይቀደዱ ወይም ደግሞ ህይወት እንደሆኑ ከመከራት በኋላ ቅርታ እንደ አድርጎላት አብረው ሆነዋል። አርታም የዳጣ ቤት ውስጥ መሆን ብዙም ባይመቻትም ግን ደረጀ ስላዘዛትና ወይም ደግሞ ድርቅ ስላለባት እዚህ ቤት እንድትቆይ ብትፈቅድም፣ መቼ ነው የምትሄደው? የዚች ልጅ ነገር እኮ በጣም አሳስቢ ነው። ኬኔ የመጣችው ወዴት ነች? ማን ነች? እያለች ብትጨቀጭቀውም፣ ለትንሽ ጊዜ ነው መቆየት አለባት፣ ቤተሰብ የላትም፣ ስለዚህ ከመንገድ ላይ አግኝቻት ነው ያመጣውት፣ ለትንሽ ጊዜ እዚህ መቆየት አለባት ብሎ ቢያሳምናትም የባሏ ትእዛዝ ስለሆነባት ብቻ ደስተኛ ባትሆንም እንድትቀመጥ አድርጋታለች። አይቻለችም ሁል ጊዜ ግን መቼ ነው የምትሄደው፣ እስከ መቼ ነው የምትቀመጠው ልጅ እያለች ጥያቄዋንና ውትወታዋን ባታቁምም፣ ደረጀ ግን መቀመጥ አለባት በቃ እስከ ተወሰነ ድረስ ብሎ ደምድሞ ቁጭ ስላለም እሷ ደግሞ የባሏን ትዕዛዝ ስለምታከብርና ከሱ ቃል ስለማትወጣም ዳጣ እስካሁን ቤቱ ውስጥ እንድትቆይ ተደርገዋል። ናታ እንዳጣ የምታደረገው ነገር በጠቅላላ በጣም ምችት ይለዋል፣ ደስ ይለዋል። ከእሷ ጋር መጫወት፣ ማውራት፣ መሳቅ፣ ሁሉም ነገር ከሷ ጋር ማድረግ ነው የሚፈልገው ፈልገውም አቢጌል ደግሞ ይሄንን ስታይ ትቃጠላለች፣ ወይም ደግሞ ረር ድብን ነው የምትለው። ስለዚህ ለዳጣ ጥላቸዋ በየቀኑ እየጨመረበትና እየጨመረባትና ና ከዚህ ቤት እንድትሄድ ፍላጎቷ ሁሉ ምኞቷ እየሆነ መጥቷል። ሰላምም የዳጣ ቤት ውስጥ መምጠት ምንም አልጎረበጣትም፣ በጣም ተመችታታለች። ምክንያቱም በጣም ደስ የምትል ነች። ፍቅሯ ደስቷ፣ ሳቋ፣ ጫወቷ፣ ሁሉም የዋህነቷ በጠቅላላ ደስ የሚል ነው። ዳጣ ተፈጥሯ በጠቅላላ የሚያምር ስለሆነ ሰዎች በቀላሉ እንዳገኟት እሷን ለመውደድ እና ከእሷ ጋር ለመሆን ጊዜ የማይፈጅባቸው። ምንም ጣጣ የላትም። በጣም ግልጽ እና ጎዳና ላይም ስላደገች ክፋት ወይም ምቀኝነት ምንም ነገር የምታውቀው ነገር ስለሌለም ለነገሯ እንደ ጻን ስለሆነ ሰላም ራሱ በጣም ተመችታታለችም። ናታ እንዳጣ መጽሐፉን ስለቀደደችበት ቅጣት እቀጣሻለሁ፣ የምቀጣሽን ቅጣት እሺ ብለሽ መቀበል አለብሽ ሲላትም ቅጣቱ ከአቅሜ በላይ እንዳይሆንብኝ እንጂ ጊዜ ይቀበላለውኝ ይቅርታም ጠይቄያለው ካለች በኋላ ቅጣትሽ ከኔ ጋ መርካቶ ሄዶ መጽሐፍ መግዛት ነው ሲላት፣ አቢጌል ደግሞ እሷ ሳትሆን ከአንተ ጋር መሄድ ያለብኝ እኔ ነኝ ብላ ድርቅ ብትልም፣ ናታን ግን ፋቱን የሰራ ያጠፋችው ዳጣ ስለሆነች መቀጣት ያለባት ደግሞ ዳጣነች ብሎ ቢላትም፣ አቢጌል ግን ከኔ ጋ ለመሄድ ታፍርብኛለው አንተ ከኔ ጋ ለመሆን ምንም ነገር አትፈልግም በእኔ ታፍራለሆ ብላ ብትጠይቀውም፣ እሱ ግን በአንቺ በፍጹም ሰላ ፍርም ከአንቺ ጋር ሌላ ጊዜ እንሄዳለን አሁን ግን ጥፋቱን የሰራችው ዳጣ ስለሆነች ዳጣነች መቀጣት አለባት ካላት በኋላ ዳጣን ይዟት ወደ መርካቶ ወጥቷል አብጌል ይሄ ነገር በጣም ስላቃጥላትና ስላናደዳት ሸርና ተንኮል አስባ ነበር እየጠበቀቻቸው ያለው አብጌል ቤት ውስጥ ያለውን ወርቅ የእናትየዋን ጌጣጌጥ እንዳለ አልማዝ ና ወርቆች ዳይመንዶች በጠቅላላው ራሷ ወስዳና ሰርቃም እናትዮዋ ስትመጣ ዳጣ ኮ ዚ ክላስ ውስጥ ገብታ ስትወጣ አይቻታለሁ። እሷ ልጅ ምኗም ደስ አላለኝም ሌባ ነች ብላ ካሳመነቻት በኋላ ከዚህ ቤት ውስጥ ከዚህ ከመኝታ ክላስ ውስጥ ስትወጣ አይቻለውኝ ስትል እናትየዋም ያላትን ንብረትና ወርቁና ጌጣጌጡን ስታየው የለም። እናትየዋም አቢጌል ያለቻትን ውሸት ተመርኩዛና ዳጣነች የወሰደችው ብላ ስለደመደመ ቤቱን ቤቱንና ሁሉንም ነገር ቀውጢ እያደረገችው ነበረ። ደረጀንም ጠርታ ች ልጅ ሌባ ነች ኬና ያመጣሃት ታወቅ ያለች ሌባነች ብላ ብትለውም ደረጀ ግን እነሱ የሚሉት ነገር ፍጹም አልተዋጠለትም። በፖሊስ አሲዛት አለ ብላ ብትልም በፖሊስ በፍጹም ልትያዛ አትችልም፣ ምክንያቱም እሷ ትውሰድ አትውሰድ የምናቀው ነገር የለም። ስለዚህ ስትመጣ በእርጋታ እንጠይቃታለን ቢልም እናትየዋ ግን ቀውጢ እየፈጠረች ነው ያለችው። አቢጌልም ለጊዜውም ቢሆን እያደረገችው ተንኮልና ሸሩ እየተሳካላት ነው የሚመስለው። ዳጣም በናትያ ውስጥ በእናትየዋ እይታ ሌባ እንድት ባልና እናትዮዋ መጀመሪያም ዳጣና አልወደደቻትም ጭራሽ አሁን ደሞ ሌባነች ብላ ጨርሱ ኖ እዚህ ቤት ውስጥ እንዳትኖርና ደረጀ ከዚህ ቤት ውስጥ እንዲያባረራት እየገፋፋች ብትሆንም ደረጀ ግን ተረጋግቶና የጠፋው ነገር ንብረት ነው ከጠፋም ጠፋ ነው፣ በዚህ ላይ ደግሞ እሷ ትውሰድ አትውሰድ የምናውቀው ነገር ስለሌለ ስትመጣ ማንም ሰው እንዳያስደነግጣትም በእርጋታ እንጠይቃታለን እቃውን እንድትመልስም እናደርጋታለን ቢልም አቢጌልና እናትዮዋ ግን ከስር ከስር እየጎተጎቱም በፍጹም እሷነች የወሰደችው፣ ስለዚህ ከዚህ ቤት መሄድ አለባት፣ ሙልጭ ያለች ሌባ ነች ብለው ደረጀን ለማሳመን ቢሞክሩም ደረጀ ግን ሊያምንላቸው አልቻለም። ውሃም ገራገርና አስተዋይ ልጅ ስላልሆነች ነው እንጂ አቢጌል ክላስ ውስጥ ወርቁን ኪሷ ውስጥ አድርጋ ስላየቻት ይሄ ምንድን ነው ብላ ስትል በጥፊም የምታች ስለምታቻት፣ ውሃ ይሄንን ነገር ካስታወሰችና ወይ ደግሞ እንዲህ ነው ካለች፣ ስለዚህ ዳጣሌ በአለመሆኗ በቅርቡ የሚጋለጥ ነው የሚሆነው። አቢጌል ግን ዳጣን ለማባረር ከዚህ ቤት ውስጥ ብዙ ደባና ተንኮል እያደረገች ነው ያለችው። የሚሳካለት ባይመስልንም ዳጣና ናታን መጽሐፉን ገዝተው ሲመጡ ቤቱ ቀብጥ የሆኑና በሩን ከፍተው ሲገቡ ሁሉም አሰፍስፎ እነሱን እየጠበቀና አፍጧቸው ሲያዩአቸው በጣም ተደናግጠው ግራ ገብቷቸው እንደቆሙ ነው።